ሰላም፣ ጤና ይስጥልን። የተከበራችሁ አድማጮቻችን እንዴት አረፈዳችሁ? እንዴት ናችሁ? ፋና ሚዲያ ኮርፖሬሽን ፋና ኤፍኤም 98 ነጥብ አንድ ላይ የሬዲዮ መስመራችሁ ይገኛል። አብራችሁን ቆይታ ስለምታደርጉ እጅግ በጣም ደስ ይለናል። ፕሮግራሙ ልዩ አዲስ ነው። እስከ ስምንት ሰዓት ቆይታ እናድርጋለን። የተለያዩ መረጃዎችን እናካፍላለን። ስፖርት፣ ሙዚቃ፣ ፊልም ፋሽን፣ በዚህ ጉዳይ ይነሳል። በማህበራዊ ጉዳይ ላይ አስተዋጽኦቸው ላቅ ያለ ለመኖራችን እንዲሁ ደግሞ አንድ እርምጃ ለመራመዳችን ምክንያት የሚሆኑ በዚህ ሰዓት ይጋበዙበታል። አሪፍ ቆይታ እንደሚሆን ተስፋ አለን ዛሬ እንግዲህ ትናንትና እንደሰማነው የኩኩ አልበም ይወጣል። ከዚህ ጋር በተገናኘ እንግዲህ ልዩ አዲስ ወደ ኩኩ ይደውላል። ወደ በኋላ ላይ ከእሷ ጋር ቆይታ የሚኖረን ይሆናል። ቃልአብም እንግዲህ ቃልኪን አልበምን አውጥቷል። ከቃል ጋር በተገናኘም እንግዲህ ከአልበሞቹ ጋር እጅግ በጣም ጥሩ ቆይታ ይኖረናል ብለን እናስባለን። እሺ ከዛስ ወዲያ በሚለው ሙዚቃ ከ18 ሚሊዮን በላይ እንግዲህ ተመልካችን አግኝቶለታል። በሲንግሎቹ የነበረው ስኬት በአልበሙስ በሙስ እንዴት ነው የሚለውን ነገር እናያለን። ምንም ያህል መገምገም ጊዜው ባይሆንም ነገር ግን እንዴት ነው ፊድባክስ ጥሩ ነው ወይ? እንኳን ደሳለህም ለማለት ነው የምንደውለው። ኩኩንም እንኳን ደሳለሽ እንላለን። ዘቢባም አልበሟን ልትለቅ እንግዲህ ቀጠሯን ሰታን ነበር። ታስታውሱ ከሆነ ግንቦት አንድ ማለት ነው እሱን ጊዜ ደርሷል። ከእሷ ጋርም በተገናኘ አዳዲስ መረጃዎች አሉ። እሱን እናካፍላለን። ሀርብ በጊዮኖቴል የሚሰጥ መግለጫ አለ። ስለሱም የምናነሳ ይሆናል። አብራችሁን እንድትቆዩ በማክበር ጋብዛለሁ። ካሳሁን ነኝ። አብራችሁን ስለምትቆዩ ደስ ይለናል። ምሳ ሰዓት ነው። አሪፍ ጊዜን እናሳልፋለን። ቀጥለናል። የተከበራችሁ አድማጮቻችን በፋና ሚዲያ ኮርፖሬሽን ፋና ፌም 98 ነጥብ አንድ ላይ ልዩ አዲስ እየተደመጠ ይገኛል። የምሳሳ ሰዓት ላይ ነው የምንገኘው። እንግዲህ በዚህ ሰዓት ስለ ሙዚቃ፣ ፊልም፣ ስፖርት፣ ፋሽን በደንብ እናነሳለን። ዛሬ ከሙዚቃ ጋር በተገናኘ እንግዲህ አንድ እንግዳ ቀደም ሲል እንግዲህ ስነግራችሁ ነበር ኩኩ ሰብስቤ በኢትዮጵያ የሙዚቃ ታሪክ ውስጥ የራሷን ቀለም መፍጠር የቻለች ነች። አሁን ስምንተኛ አልበሟን ነው ለማውጣት እንግዲህ ቀናትን እየጠበቀች ያለችው። በዚህ ደጃዝማች ስትል በሰየመችው አልበም ላይ እንግዲህ ትልልቅ ባለሙያዎች እንደተሳተፉ ሰምተናል። ከዛም ውጭ እንግዲህ ሰሞኑን ቫይራል የሆነ አንድ ሙዚቃ ወጥቷል። በተለይ ከቴዲ አፍሮ ጋር የዘፈነችው እንግዳ የተሰኘው ሙዚቃ ገና ሳይወጣ ብዙዎች የራሳቸውን ቀለም በዳንስ እየፈጠሩ ሙዚቃውን እንግዲህ እየተቀባበሉት ነው የሚገኙት። በኢትዮጵያ ሙዚቃ ታሪክ ውስጥ በሙዚቃ ስራቸው ስማቸው ግዙፍ ሆኖ ከሚጠቀሱ ድምፃዊያን መካከል ኩኩ ሰብስቤ አንዷ ነች። በሕዝብ ዘንድ ያላት ተወዳጅነት እጅግ በጣም ትልቅ ነው። ስምንተኛ አልበሟን በጉጉት እየጠበቅን ነው። ምናልባት በዚህ አመት ከሚወጡና በርካታ አድማጮችን ከሚያገኙ አልበሞች ውስጥ አንዱ ይሆናል የሚል እምነት አለን። ቀናትን ነው እየጠበቅ የምንገኘው። የኢትዮጵያን ትልቅ ጉምቱ አርቲስት፣ ጉምቱ ድምፃዊ የሆነችውን ኩኩን በስልክ አግኝተናል። ሄሎ ኩኩ፣ ጤና ስጥልን። እንዴት ነሽ? ስላገኘንሽ በጣም ደስ ብሎናል። በመጀመሪያ እንደ ግል በጣም አድናቂሽ ነን። በኢትዮጵያ ሙዚቃ ውስጥ ያንቺን ሙዚቃ ሁሌ ነው የምናደምጠው። አሁን ደግሞ በአዲስ ስራ ልትመጪ ስለሆነ ደስ ብሎናል፣ እንኳን ደስ አለሽ ማለት እፈልጋለሁ። እንግዲህ ወደፊት እዚህ ስቱዲዮ መጥተሽ ኩኩ፣ ሰፊ የሆነ ቆይታን እናደርጋለን። ዛሬ ግን ያገናኘን አልበሙ ስለሆነ ስለ ደጃዝማች በጥቂቱ እናውራ፣ እንኳን ደስ አለሽም እንበል ብለን ነው። ከልዩ አዲስ የደወል ነው። ደጃዝማች የተሰኘው አልበም ምን ያህል አመታትን ፈጀ ኩኩዬ? ብዙ አመት የፈጀበት ምክንያት እኮ ስራው ሲሰራ ሰባት አመት ፈጅቶ አይደለም በተለያየ ጊዜ የተጠራቀሙ ዜማዎች እና ግጥሞች ጊዜ ፈጁብን። ከጊዜ በኋላ ነው አንዳንዱ ዘፈን በአንድ አመት በሁለት አመት እያለ ነው አስራ ሶስት ዘፈን የደረሰው ለማለት ነው። ሰባት አመት የፈጀው እንጂ ስራው ላይ አይደለም። እና አንዳንዴ ደግሞ ላይ አሜሪካን ሀገር ሄጄ ነበረ ለአንድ አመት አልነበርኩም፣ ያለፈው አመት። አንዳንዴ ደግሞ ሙዚቀኛው አይገኝም እና የበተለያየ ምክንያት ብቻ ጊዜ ፈጅ ተጎተተ፣ የሆኖ ነው። ሙዚቀኞቹም አይገኙም። አንዳንድ ጊዜ እነሱም የራሳቸው የግል ጉዳይ ይኖር እና በዛ በዛ ምክንያት ተጓተተና ብቻ ሰባት አመት ቆየ። ሰሞኑን አንድ ቫይራል የወጣ አለ እንግዳ የሚል ሙዚቃ ከቴዲ አፍሮ ጋር ሰዎች እንደ ወጣቶቹን ተመልክሻቸዋል። ካሰዩሽ እንግዲህ በጣም የራሳቸውን አየሻቸው የየራሳቸውን ነገር እየፈጠሩ በጣም በዳንስ እንግዲህ ትርጉም ሰጥተውት ያችን እንኳን ቀንጭበው እየተጫወቱ ነው። ስሜት ሽን እንጋራ ኩኩዬ ወይ በጣም ነው ደስ የሚለኝ። ከዚህ የበለጠ ምን ደስ የሚል ነገር አለ? በጣም በጣም እና የእነሱ ወደድ ሙሉም እንደሚወደድ ዘፈኑ ራሱ ሙሉ እንዲሰሙት እንደሚወዱትና አብሮት እንደሚዘፍኑ ዘፈኔን ጠብቃለሁ ምክንያቱም ጥሩ ፊድባክ ስለሆነ እኔም በጉጉት ነው የምጠብቀው። እነማን ተሳተፉበት? አስራ ሶስት ትራክ ነው። ትላንትና ስትናገሪ ሰላሳ ትራክ ያህል ውስጥ ነው የመረጥሽው ይመስለኛል ካልተሳሳትኩ። የመምረጥ ሂደት ውስጥ ምን ይመስል ነበር? እነማን ተሳተፉ? ይ መምረጥ ዜማ እና ግጥም በጣም ነው የሚከብደው፣ ምክንያቱም አንዳንዴ ያልታሰበ ነገር ይሆናል ጥሩ የሚሆን ነገር በህዝብ ጆሮ ተወዳጅ የሚኖር ሆኖ አንዳንዴ ሳናስበውን ጥለዋለን። ግራ ይገባናል። ብዙ ዘፋኝ እንደዛ ነው እኔንም ጨምሮ። እና አንዳንዴ በጣም ነው ግራ የሚገባን የቱ ይሆን እንደው ጥሩ ይሆን የሚለው ለህዝብ በጣም ቀላል መስሎ ይታያል። ዘፈን በጣም አድካሚ ብቻ ሳይሆን ጭንቅላትም የሚያሰራ ስራ አለው ብዙ። ምክንያቱም የምትዘፍነው ዘፈን ለራስ በራሴ ድምጽ መዋሃዱ ብቻ ሳይሆን በሰዎች ጆሮ እንዴት ነው የሚለው ጥያቄ አለ። እሱን አናቅም ግን ቢሆንም የሚመስለንን ነው የምንወስደው። እንግዲህ ተመችቶኛል አዘፋፈኔ ስንል አሬንጅመንቱንም አርጋንጅመንቱንም ደግሞ ያምራሉ ወይ ብዙ ብር ተከፍሎበት የሚወድቅ ብዙ ዘፈን አለ። አንዳንዴ ልክ ቆንጆ ነው ወደ ራሴዎቹ የሚሰጡት እኮ ዘፈኑ ያምራል፣ ግን በአሬንጅመንት ውስጥ ሲሄድ ልክ የማይመጣበት ጊዜ አለ። እዛ ድረስ ተሄደው እስከ ደረጃ ተደርሶ እና ያም ይጣላል። እንግዲህ ያዘፈን ግን ይጣላል ስል ለወደፊት ደግሞ ለሚሰራ ዘፋኝ ሲኖር ወይም ራሲ አሁን ነጠላ ዜማ ብሰራ ምናልባት ይቀመጣሉ፣ ወደፊት ይወጣሉ። እነሱም እንግዲህ ማለት ነው እንጂ ተጫሉም ወደናቸው የገዛናቸው ነገሮች ስለሆኑ መልካም፣ በገንዘብ የሚያከስራል በዚህ ደረጃ ነው እንግዲህ ተሰርቶ አልበም ለኛ የሚደርሰው። ስለዚህ በጣም ልፋት አለው። እሱን እንግዲህ ውጤቱም ደግሞ ከሁለት ቀን በኋላ ደግሞ በደንብ እናጣጥማለን። ኩኩ በጣም በጉጉት ከምጠብቀው አልበም እንደኔ አንደኛው ስለሆነ ነው። እነማን ተሳተፉ? ቴዲ አፍሮ ስምንት ትራክ ላይ ያለ ተብሏል። ሌሎችስ እነማን ናቸው? ሞገስ ተካ በጣም የሚያምር ግጥምና ዜማ ሰጥቶኛል። በጣም ከዘፈኖቹ አንደኛው መወደው እሱንም ነው በጣም ምክንያቱም ሞገስ የነካው ነገር እና የሰጠህ ነገር በጭራሽ አይወድቅም። ሁል ጊዜ ምን ጊዜ የሚሆን ታላቅ እና ጥሩ ዜማ ሰጥቶኛል። እሱ አለ፣ ምስክር አውላ አለ፣ መሰል አስማማው አሁን ያረፈው እሱም ይማረውና ሰጥቶኛል አንድ ዜማ ስለም እና ከፊህ መኮንን ጋራ ደግሞ ባለፈው ኢትዮጵያ በሚል አልበም ላይ አሜሪካን ሀገር የላኩ አስራ ሰባት አመት አሜሪካ በነበር ጊዜ አይደል፣ ከአስራ ዘጠኝ ሰማንያ ስምንት በኋላ ማለት ነው። ትክክል ነው። እዛ ሰርተን ልከን ነበር። በኢትዮጵያ የሚል ዘፈን፣ የሺህ አመታት የአፍሪካ ገናና፣ እዛ ውስጥ ያለ ትራክ ውስጥ ያለ ወለላ የምትል ስለው ዘፈን አለ። ወለላም ትንሽ በይልኝ ኩኩዬ እንደው ካላስቸገረ፣ ወለላ ሰዋት ሌላ ነው ዘፈኑ ያምራል። ጥሩ ስለሆነ ነው። እና እሱን አንድ ጊዜ ቴዲና አገኘው፣ ሰውን አሜሪካን አገር ነው የሚገኘው ቴዲና። እሱ እንደገና እንስራ ተባብለን ስቱዲዮ ውስጥ ነካካው፣ ጥሩ ሆነ፣ ቆንጆ ነው። በስቱዲዮ ነው የተቀዳው። እሱ አያውቅም፣ የሚገርም ነገር እንደማወጣ አያውቅም። አሁን ሰርፕራይዝ ላደረገው ነው እንግዲህ። እና ምን አላካቸውም፣ የድሮም ትዝታ ነው እና አድማጭ የወዶት ነበር ያን ያለፈው። አሁን ደግሞ እንደገና ትዝታ ያመጣል ማስታወሻ ይሆናል ብዬ ተስቸዋለሁ። እሱን ማስገብቸዋለሁ ውስጥ ቴዲ አፍሮ በስምንት ስራዎች በግጥምና ዜማ እንዲሁም ደሞ በማንጎራጎራ ሌሎች ስራዎች አሉ። የቴዲ አፍሮ ስራዎች እንግዲህ እንዴት እንደምንጠብቃቸው ታውቂያለሽ። እና ቴዲ አፍሮ ከእንግዳ ውጭስ ሌላ ላይ በድምጽ አለ? በድምጽ የለም፣ ግን አንዳንድ ቦታዎች ላይ ያግዞኛል ቴዲ በኳር አለ። አንድ ሁለት ሶስት ቦታዎች ላይ ኳር ይቻላል ሰርቷል። ይሄን ግን ደግሞ አሁን ዛሬ ቢሆን እኮ የሁሉ የሆነ እድለኛ ነበር እኮ ዛን ጊዜ፣ የዛሬ ሰባት ስድስት አመት በፊት ረጋ ብለን ዘፈኖች ስንሰራ የእሱንም ራሱን እየሰራ እያለ አብረን ቁጭ ስንል የእኔንም ሲሞካክር ስቱዲዮ ውስጥ ደግሞ መጨረሻ ላይ ሲገባ እንደዚሁ ሲያቸው እዚህ ጋር ቆይ ቆይ ሪግባበት ምናምን ብሎ የሰራቸው ናቸው። ለእሱ በጣም እንደቀላል ስራ ነው፣ ግና ውበት አለው፣ ያምራል። በእንግዳ እኮ የ በጣም እኮ አጓጓሽን ኩኩ በጣም የሚያምሩ ናሜ ናው ም ደግሞ እንደ ህዝብ እንደሚወደው ተስፋ አለኝ። የዘፈን እንግዲህ ሁሉ ድካም ውጤታችን የህዝብ ጆሮ ውስጥ ደርሶ ሰው ሲወደው ነው ደስ የሚለው። እና ቀስ እያሉ እንግዲህ እያንዳንዱ ሰው የተለያየ የዘፈን ፍቅር አለው አንዱ የሚጥለውን አንዱ ያነሳዋል፣ አንዱ እያለ ሁሉም ጋር በተለያየ ሪዝም ስለሆኑ የተሰሩት ጥሩ ውጤት ያመጣሉ ብዬ ነው የምገምተው። በተለያየ ጆሮ ቆንጆ ነገር እንደሚሆን አምናለሁ። ፈጣሪ ጨመርበት። ሆናለ ፈጣሪ ጨመርበት። ደጃዝማች ለምን ተባለው? ኩኩ የፍቅር ደጃዝማች ነው። እንደ አጋጣሚ አባቴም ደጃዝማች ነው። ለነገሩ ለሱ መታሰቢያ ይሆናል ግን ስራው የተሰራው በእኔ አባት ሳይሆን የፍቅር ባላባትን እለ ማለት ነው። የፍቅር ፍቅርን ማሸነፍ ያዝ ማለት ነው እና ግጥሙ ላይ ይናገራል። የመጨረሻ አልበምሽ እንደሆነ ሰምተናል። እንግዲህ ከዚህ በኋላ ደግሞ በተለያዩ የሲንግል ስራዎች ነው የምናገኝሽ። ለዚህ ምክንያቱ ምንድን ነው? እንግዲህ የመጨረሻ አልበምን ደግሞ አድማጮችም እኔም ሁላችንም ደግሞ እንዴት እንደምናጣጠሙ እየታየኝ ነው። የመጨረሻ አልበም ለምን ሆነ ኩኩዬ? እንግዲህ እንደምታየው ነው። እንግዲህ ለእኔ ለአርባ አመት ነው የዘፈንኩ ዘፈን እና ከዚህ በኋላ አልታየውም እንዴት እንደሚያደክመኝ አስራ ሶስት ዘፈን አስራ ሁለት ዘፈን በሙዚቀኛ እጥረት በዘፋኝ መብዛት እና ያደክማል ስራውና እና እንግሽግሽ ነው የሚያደርግ። አስራ ሁለት ዘፈን ቀላል ፈለምር ገልጸውታል። በቀደም ሳይተው እንደሆነ ዶኪመንትሪ ነበር የተናገሩት ሙዚቀኞቹ። በእውነት በዚህ ጊዜ በጣም ይከብዳል ይሄ ስራ አስራ ሁለት ዘፈን ቀላል አይሆንም። እና ለሌሎቹ ግን ድምፃውያን ደግሞ ሙሉ በቡድ ጊዜ ጥሩ ነው ደስ ይላል። ግን አሁን ቪዲዮ ነው የተለመደው። እዛ ላይ ፎከስ ስለሚሆን ብዙ ሰው ባጭሩ ነው ሁሉን ነገር የትግስት ኖሮት የሙሉ አልበም የማዳመጥ ችሎታ በጣም ያንሰናል በአሁኑ ዘመን እና እሱ ሁሉ አለ ብዙ ጥያቄ ውስጥ የሚያስገባ ቴክኖሎጂ ብዙ ነገር ፈቅዷል አሁን። ስለዚህ ሙሉ አልበም ተደክሞበትስ ካላዋጣና ጥሩ ሳይመጣ ሲቀር በጣም ነው ቅስም የሚሰብረው። በጣም አንድ ዘፈን ሁለት ዘፈን ብትጎዳ ይሻላል። ልጆችን ሁሉ መጨረስ ማለት ነው። ለክባባቸው ያሳቸቸው ዘፈንና ሙዚቃ በሰው ጆሮ ደግሞ ካልገባ ጥሩ ካልሆነ ያሳዝናል። ስለዚህ እና ለእኔ እንግዲህ ድካም ነው ከዚህ እድሜ በኋላ ዘፈን አቆማለሁ አላልኩም ግን በሙሉ አልበም አልሞክረው ማስራሱ ተስሮ ለዘፈን አልሰራም ሙሉ አልበም መልካም። ከሁለት ቀን በኋላ ደጃዝማች ይወጣል። ስንት ሰዓት ላይ እንጠብቅ? በምንስ ነው የሚገኘው? እንግዲህ ሰብስክራይብ እንዲያደርጉ አሁን ጊዜ ኦኬ። እሱ ሆነ ኩኩዬ፣ ሰብስክራይብ አድርጉ ነው አዎ። በራሴ ዩቲዩብ ቻናል ላይ ነው የሚሆነው። ኩኩ ሰብስቤ ዩቲዩብ ቻናል ላይ ላይ ነው ኦፊሻል ነው። በዛ ሰብስክራይብ ማድረግ ይችላሉ። ሼር ማድረግ እንግዲህ ያ ነው የሚረዳኝ። ምክንያቱም ድሮ ለሙዚቃ ቤት ተሽጦ አንድ ጊዜ ዋን ታይም ፔመንት አንድ ጊዜ የሚከፈል ነገር አይደለም። ጥሩ የሚያደርገው ነገር ሌላው ሮያልቲ የራሴ መሆኑ ደስ ይለኛል። ደግሞ አንድ ጊዜ ሽያጭ የሆነ እንደሆነ ምንም መብት አይኖረኝም። የሰጥኩት ሰጥከው ነው በቃ። ድሮ ግን ደግሞ አንድ ጊዜ ገንዘብ ይገኛል። አሁን እንደሱ አይደለም። ያው ዩቱብ ነው የሚከፍለው፣ ከስ እንደ እይታው ነው ስለዚህ

ላይ ነው እንግዲህ እንደምትወዱት ተስፋ አለኝ። በጉጉት ነው የምንጠብቀው፣ መልካም እድል የምንልሻለሁ። ከሁለት ቀን በኋላ በጣም በርካቶች ገና ሳይወጣ እየተነጋገርንበት ነው የምንገኘው። ኩኩ በድጋሚ እንኳን ደስ አለሽ ማለት እፈልጋለሁ፣ በልዩ አዲስ አድማጮች ስም፣ በፋና ሚዲያ ኮርፖሬሽን ስም። በመጨረሻ የምታመሰግኝ አካል ካለ ኩኩ ድል ውስጥ አመሰግናለው አብረውን ከመጀመሪያ ጀምሮ አብርሃም ዘውዴ ለምሳሌ ኪቦርድ መመጫወት እሱ ዜማዎቹን ገና ሲፈጠሩ ቁጭ ብለን ፎርሚያ ሲያዛቸው ዜማዎችን እንዴት ነው አንድን ነገር አጥንቱን ቦዲ ለመስጠት ማለት ነው። እንደሱ የሰራውን አብርሃም አብርሃም ዘውዴን አመሰግናለሁ። ከዛ በተረፈ ጠቅላላ የሰሩልኝን ሙዚቀኞች ሁሉ እንዳላረዝም ነገር ብዙ ስለሆኑ ሁሉንም ምስጋና ቀርባለሁ። ከዛም በላይ ደግሞ ትልቁን ደግሞ ቴዲ አፍሮን ደግሞ በጣም አመሰግናለው። ቴዲዬ ሁሉ ዘፈን ያለምንም ክፍያ በነፃ በቤተሰብነት ቦታ ስለሰጠኝ ቴዲ አፍሮን ላመሰግን እወዳለሁ። ደራሲዎችን ሁሉ ላመሰግን እወዳለሁ። የሰጡኝንም ሌሎቹን እንዲሁም ሌላ ደግሞ ድርሻ ያለው ሰው እዚህ ላይ ይሄን ሁሉ ስራ እዚህ ልንዲደር በሙሉ ይሄንን ስራዎች ከመጀመሪያው እስከ መጨረሻው ድረስ ሲሆን ሁሉ የምታየው ፕሮዳክሽን ሁሉ የረዱኝን ዳዊት ሰለሞንን እባክህ በጣም አመስግንልኝ። ትልቅ ድርሻ ያለው እሱ በዚህ ስራ ላይ መላኩ ሲሳይን አመሰግናለሁ እነኝ በእነሱ ባይሆን ደግሞ ስራው ሁሉ ዴቭና መላኩ በጣም መመስገን አለባቸው። እጅግ በጣም ዳዊት ደግሞ ዳዊት ሰለሞን በተለይ በጣም በጣም በጣም እሱ ደግሞ እጅግ በጣም ነው የረዳኝ ሲጀመር ጀመር እስከ መጨረሻው። ምክንያቱም እንደምታየው እንግዲህ አሁን አዲስ ነገር ነው ለእኛ ዩቲዩብ እንትና፣ ብዙ ነገሮችም አስተምሮኛል። ብዙ ነገሮች ላይ እንደዚህ የሶሻል ሚዲያ የሚመለከት ነገር በሙሉ ስራውን ሁሉ ያካሄዱት ፕሮግራሙን ሁሉ የመቀደሙን ከቪዲዮ ጀምሮ የተሰራውን ሁሉ የምታየውን ማስታወቂያ ጠቅላላ እንዲሆን ያደረጉት እንግዲህ ዳዊት ሰለሞንና መላኩ ናቸው እና አመሰግናለሁ። በጣም ይሄን ትልቅ ምስጋና አቀርባለሁ። እንዲሁም እናንተን ስለጠየቃችሁ ለህዝብ ጆሮ ስለደረሳችሁልኝ ኩኩዬ እንግዲህ አልበሙን እንጠብቃለን፣ መያዝ ሀራት በጉጉት እኛም ይኸው ሰብስክራይብ እያደረግን ነው። ለአድማጮችም ኩኩ ሰብስቤ የሚለውን ኦፊሻል ፔጅ ሰብስክራይብ በማድረግ አልበሙ እንድታደምጡ ይሁን። እዚህ ስቱዲዮ ግን ኩኩ ሰፋ ያለ ቆይታ እንደሚኖረን ተስፋ ለኝ በቅርቡ። እሺ፣ እናመሰግናለን። እንኳን ደሳለሽ መልካም ቀን። አሜን፣ ለእናንተ የሚሆን መልካም ቀን። ከኢትዮጵያ በኢትዮጵያ ሙዚቃ ውስጥ ከአርባ ዓመታት በላይ እንግዲህ ቆይታለች የኢትዮጵያ በሴት ሙዚቀኞች እንግዲህ ቀደምት ከሚባሉትና ልልቅ ስራዎችን ከሰሩት ውስጥ ኩኩ ሰብስቤ አንዷነች ደጃዝማች ስትል የሰየመችውና የመጨረሻ አልበሟ እንደሆነ የተናገረችለትን አልበም እንግዲህ ሚያዚያ 24 እንጠብቃለን። ቴዲ አፍሮ ስምንት ትራኮችን ሰርቶላታል። ሁሉንም ማለት በሚቻል ሁኔታ በነጻ ነው የሰጣት። ከእሷ ጋር ሙዚቃዎችን ተጫውቷል። ከኩኩ ጋር በተገናኘ እንግዲህ ስለ አልበሟ ስማ ሙዚቃዋንም የምናደምጥ ነው የሚሆነው። በኋላ ላይ ደግሞ ስንመጣ እንደ ደግሞ አሁን ላይ የመጡ ያሉ ደግሞ ድምፃውያን አለ አይደል፣ እነሱም እኮ አልበም አውጥተዋል። ለእነሱም ደግሞ እድል መስጠት ያስፈልጋል። ከቃልኪዳን ጋር ቃል ኪዳን ጋርም ደግሞ ቆይታን የምናደርግ ይሆናል። ኩኩ ሰብስቤ በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ስለሰጠሽን ጊዜ እጅግ በጣም አድርገን እናመሰግናለን። ስለሰጠሽን ስራዎች እጅግ በጣም አድርገን እናመሰግናለን። በኩኩ ብዙ ትዝታዎችን አሳልፈናል። በኩኩ ሙዚቃዎች ብዙ ተዝናንተናል። ትዝታዎች፣ ፍቅሮችንም ተጋርተናል። 1995 ይመስለኛል ትንሽ ጊዜ ስጠኝ ከተሰኘው አልበም ውስጥ ሀሎ በለኝ የሚለው ሙዚቃ አድምጠን ተመልሰን እንገናኛለን። አብራችሁን ቆዩ። ጣቢያ ፋና ሚዲያ ኮርፖሬሽን፣ ፕሮግራሙ ልዩ አዲስ ነው።